ይህን እንጨት ወሰዱና፣ አይ እንዴት እንዴ ምን ሆኖ ነው? አያ ዳጎን ብለው፣ በበነገው ደግሞ ከፍ አርገው እሱን አንስተው፣ እንዴ ይገርማ! ራሱ የሚወድቅ ደግሞ ታቦተ ጽዮንን ታች አርገው ተብ፣ ጭራሽ በበነገው የዳጎን እግሩ ለብቻ፣ እጁ ለብቻ፣ ጭንቅላቱ ለብቻ ሆኖ ተቆራርጦ ተገኘ። አደኛ ሳሙኤል ምራፍ 4ን በደንብ ፍልስጤሙስ እንደደርገን እዚያ በኋላ የሀገሩን ሰው በሙሉ እባጭ እበጥ በታቸው። እባጭ ማለት ምን እንደታውቃላችሁ? እባጭ ማለት የሰው ልጅ የመረቢያ ካሉ ግንድ ግንዱ ነው። አበጠ መራመድ፣ መንቀሳቀስ አቃት። አይጣ ላይ ድረስ ነው። አረ ትሄድ ልልችታ ቦታ ከጋዛ ወደ አዛጦን ካዛጦን ደግሞ ወደ ጌት፣ ከጌት ደግሞ ወደ አስቀሎና ላኳት። እዚያ ያገሩን ሰው እየፈጀች ጠንቋዮች ቢጠየቁ፣ የለም የለም፣ ይችን የእግዚአብሔር ታቦት ካልመለሳችሁ ሰላም አይመጣም። እሺ ብለው ምን አደረጉ? የወርቅ አይጥ አምጥታባቸውን። እንግዲህ የእግዚአብሔር ንብረት መውሰድ የቤት አይጥ ያመጣል አይጥ አመጣችባቸው። የወርቅ የወርቅ አይጥ ሰሩና እጅ መንሻ ለእግዚአብሔር ሰጥ አድርገው በሁለት ጊደሮች ጀርባ ላይ ጭነው